በወቅታ ጉዳይ ላይ ንግግር እንዲያደርግልን ወደ መድረስ ይጋብዛለሁ። አካሽን በለዋቀቀበ ውስጡ እንግዲህ ዶክተር ጌታመሳይ ተፈራ ናቸው የተከበሩ የአማራ ፋኖ ህዝባዊ ድርጅት ዋና አላፊ አርበኛ ሻለቃ መት ባማሙ የተከበራችሁ በየደረጃው ያላችሁ ሁላችሁም የክብር እንግዶች፣ የክላስተር አመራሮች፣ የእዝ የሻለቃ አመራሮች፣ የተከበራችሁ የአማራ እንቁ ቁቀን ደራሾች፣ ነበልባሎች፣ ቀስተ ደመናዎች የተቆጣችሁ መልአኮች አጠቃላይ የራምቦ ክፍለ ጦር አባሎች አርበኞች፣ ጀግኖች እንኳን ለዛሬዋ ቀን አደረሳችሁ አደረሱ። እንዲሁ ሲያዋችሁ ወኔ ትሞላላችሁ ሞላላችሁ። እንዲሁ ሲያዋችሁ ተስፋ ትሰጣላችሁ፣ ታስፈራላችሁ፣ ታሳሳላችሁ ስንቅም ተስፋም የመጪውንም ቀን ወሳኞች ክንደ ለመርባሎች አሁን አሁን ሳያችሁ ጠላት ለምን እንደሚርበደበት፣ ጠላት ለምን እንደሚፈራ እንዲሁ ከፊታችሁ ከመንፈሳችሁ ታስታውቃላችሁ። አዎ ከብዙ ውጣ ውረድ በኋላ ፍላጎት ተሳክቶ ከብዙ ድካም በኋላ ከብዙ ፈተና መከራ በኋላ ሀሳብ ተሳክቶ ተራራው ጫፍ ላይ እስኪደረስ ድረስ የዚህ ዓለም የመሻገሪያ መስፈንጠሪያ ሦስት ሚስጥራቶች ሊቃናቶች ምሁራኖች የሚሏቸው ትዕግስት፣ ተስፋ፣ ፅናት እናንተ የትዕግስት ተምሳሌቶች፣ እናንተ የተስፋ ስንቀኞች እናንተ የጽናት ከፍታዎች፣ የአማራ ልጅ እናንተ ስላገኘ ስማችሁ ራምቦ፣ ሬምቦ፣ ተስፋ ቀስተዳመና፣ የመዳኛ ተስፋ አማራ ላይ የተጻፈ የሞት የደብዳቤን አማራ ላይ የታወጀን ታወጀን የእልቂት አዋጅ በክንዳችሁ በመንፈሳችሁ በኃይላችሁ ራሳችሁ መክታችሁ ራሳችሁ ወጣችሁ፣ ወርዳችሁ፣ አማራ ለማዳን የመጣችሁ መስዎች ይሁል ጊዜ ላሉ እናንተ የተቆጣችሁ መላኮች ናችሁ። መላክ መልክተኛ ነው፣ አዳኝ ነው። እናንተ የአማራን ሕዝብ ከሞት ለማዳን እናንተ የአማራን ሕዝብ ከታወጀበት ጄኖሳይድ ወይም ዘር ፍጅት ለማዳን ራሳችሁን መስዋዕት አርጋችሁ ራሳችሁን ከፊት ፋና ዋጊ ሆናችሁ የመጣችሁ የተቆጣችሁ መልአክቶች ናችሁ። አዎ፣ ትንሽ ነበርን ምናልባት በመቶ በሻምበል ነበርን። እድሜ ለአማራ እናት፣ በድባብ ሁልጊዜ የምለው ነው። እንደእናንተ አይነት እንቁዎችን እየሰጡ ማህበረሰቡ ሎጂስቲክ ሆኖ፣ ማህበረሰቡ ጫካችን ሆኖ ማህበረሰቡ የመረጃችን ምንጭ ሆኖ ማህበረሰቡ ውድ ልጆቹን ሰጥቶ እንደናንተ አይነቱን ትግሉን ዛሬ እዚህ ደረጃ ላይ አድርሶታል። ትግላችን ጠላት እንደሚለው እንዲህ እንደማንም የተሰባሰብን ሳይሆን የራሳችን ዓላማ፣ የራሳችን ራዕይ፣ የራሳችን መርህ፣ የራሳችን መዳረሻ ጫፍ ከፍታ ያለን የረጅም ጉዞ ተጓዦች ነው። በማንኛውም መንገድ ትግላችን በአሁኑ ሰዓት እየተመራ ያለው በሳይንሳዊ በፖለቲካዊ ቀመርና ሞዴል ይተነተናል፣ ይባተላል፣ ይፈተላል፣ ይባዘታል፣ እንቋጨዋለን። የሞታችሁ እናንተ የቆሰላችሁ የደማችሁ እናንተ ተራራውን የወጣችሁ የወረዳችሁ እናንተ የምንነግሱም የታሪኩንም ካባ መጨረሻ ላይ የምትጎናጸፉት እናንተ። አዎ ትግላችን አንዳንድ ጊዜ ሳስበው ያለውን የታሪክ ድግግሞሽ ሳይ ታሪክ አንድም በቀልድ ሌላም በቀል ወይም በቧል ራሱን ይደግማል ይላሉ የዘርፉ ባለሙያዎች። የኛ አያቶች የኛ ቅድመ አያቶች አድዋ ላይ ተመው ጫሌ ላይ ማይጨው ላይ ዘምተው ጥላትን አይቀጡ ቅጣት ቀጥተው ከአንዴም ሶስቴ የመለሱበት። ባዶው ጊዜ ውጭ አንቀጽ 17 የውጫሌ ውል ውልፍ ምነት ጣሊያኖች ነጭ ዘረኞች ኢትዮጵያን የአማራውን ከፍታ ካለባቸው የታሪክ ቁርሾ ወይም ካላቸው የታሪክ ሽሚያ ካላቸው ጭፍን የዘረኝነት አስተሳሰብ አማራውን በእኛ መስመርና በኛ በቀደንልህ ውክላ ብቻ ውጭ ግንኙነትን ታደርጋለህ። በአጠቃላይ ጌታዎቹ እኛንን አንተ ሎሌ ነህ፣ ማንኛውንም የምታደርገውን የውጭ ዲፕሎማሲያዊ ግንኙነት ማንኛውንም የምታደርገው ዓለም አቀፍ ግንኙነቶች በእኛ መስመር ነው ባሉ ጊዜ እነምዬ ምኒሊክ እነምዬ ጣይቱ ብጡን አይሆንም ብለው ሆ ብለው ከሸዋ እስከ ጎጃም ከጎጃም እስከ ጎንደር ከጎንደር እስከ ወሎ ተመወጥተው አይቀጡ ቅጣት ፌተንበርክከወት ነበረ። ዛሬ እናንተም በክንዳችሁ እና በደማችሁ በላባችሁ ትግሉን አሳድጋችሁ አሳድጋችሁ አሳድጋችሁ የምንውመኛት የአያቶቻችንን ርስት ከፍታ ተናአንን አራት ኪሏችን ልንዳረስ ስንል ከውጭም ከውስጥም ጠላቶች እየበዙ መጥተዋል። እናንተ ላበኛ ላብ ስንቶችን ጥይትን እንደው ዳግማዊ ቴዎድሮሶችን፣ ዳግማዊ በላይ ዘለቆችን ጥይትን እየጠጡ የእናንተው ዋድ ሉሲ ለጥላት ጃ አልሰጥም ብሎ አልንበረከክም ብሎ ስልኩን አንስቶ ትግሉን አድራ ብሎ። ራሱን ለአማራ ትግል ሰው ስንቱን እንቁዎች ማንጠቅሳቸውል ጥይቷን እንደውሃ እየጠጡ ጥላትን እያረገፉ እያንቀጠቀጡ ትግሉን እዛ አድርሰውልናል። እዛ ያደረሰንን ትግል ሊጨልፉ የመጡ ጭልፊቶች አሁንም ታሪክ ራሱን ይደግባል እንዲሉ አንድም በቀልድ ሌላም አንበቧል በእኛ በቀደድንላችሁ ወይ መል ትፈሳላችሁ፣ እኛ ባሰመርንላችሁ መስመር ትሰፍራላችሁ ብለዋ የዋሁን ጀግናውን አማራ ዳግም ሊያታልሉ ዳግም ሊሸውዱ በትግላችን በደማችን ላይ ሊቀልዱ እዛም እዚህም እየዋጨሩ ነው። እኛ ግን የአባ ዳኛ የአባ መላ ልጆች ናቸው። ሁልጊዜ እንደምንላችሁ የሞትንም እኛ፣ የቆሰልንም እኛ፣ የወጣንም የወረንም እኛ፣ የምንነግስም የምንወርስም የታሪኩንም ካባ የምንለብሰው እኛው። ዛሬ ስንቶች ማሊያቸውም ቀይረው አንድም በባድን ሳልሳይስም፣ ሌላም ውጭ ያሉ አንዳንድ ሌላ ተልእኮ ያነገቡ ጥቁር ጣሊያኖች፣ ጥቁር ፋሽስቶች የኛ እንድን ሊጨልፉ ደፋ ቀና እያሉ ነው። እኔ ልጆቼ ወንድሞቼ ነው የምላቸው፣ ልንነቃ ይገባናል። ትግሉን እየቋጨው ነው ነው ። ትግሉን ከፍ አድርጋችሁታል። በእናንተ ላብናው እንደ አባቶቻችን እንደናባዳኘው እንደ እናቶቻችን እንደነ ተገጣይቱ በብልሃት በጥበብ የትግሉን መጠላጋቢያ ወጥተን ተጎናጽፈን ቋጭተን ውስጣችን ያሉትን ሊሰገሰጉ እንገባለን የሚሉትን ከውጭም ያሉ ከውስጥም ያሉ ዛሬ ቀና ቀና እያሉ ነው። ብአዴኖች ሳልሳኤ ብአዴኖች ቀና ቀና እያሉ ነው። የእናንተም ፍሬ ሊጨልፉ አለን እያሉ ነው። አንድነታችን ወንድማማቾች ከጎጃም፣ ከወሎ፣ ከጎንደር እንዳንመክር እንዳንዘክር ሱፋቸውን ክራባታቸውን እያስተኮሱ ሸሚዛቸውን እያስተኮሱ አለን እያሉ ነው። እንደ ወንድም እንዳባት ነው መመክራቸው። ልንነቃ ይገባናል። የእናንተ ክንድ ያቃጥላል። የእናንተ መንፈስ ያስደነብራል። ታቁታላችሁ። ትላንት ወደዛ አካባቢ ስትመጡ ጥላት የሚይዘው የሚጨብጠው አጥቶ ሲደነብር አይታችሁታል። ዛሬ በየከተማው ተወሽቆ ያለው ሰማውንም አላምንም ብሎ ዛፉን እየጨፈጨፈ ነው መጡብኝ እያለ። ድሉን እንደቋጨ ነው። ድሉን ወደ ከፍታ እንዳደረስ ነው። የማይቀለበስ ደረጃ እንዳደረስ ነው፣ በእናንተ ክንድ በእናንተ ሞት በእናንተ መስዋዕትነት በእናንተ ላብ ያለውን በየሚዲያው በየሶሻል ሚዲያው የሚያናፉትን በየሶሻል ሚዲያው አለንልህ የሚሉትን ዳግማይ ሳልሳይ ብአዴኖችን በእኛ ላይ የሞት አዋጅ አውጀው የነበሩትን የቱሬ ፈረሶችን ነቅተንባቸው ተገንዝበን እናንተው ነጋሽ፣ እናንተው ወራሽ፣ እናንተው ቀዳሽ፣ እናንተው የታሪኩንም ካባ አለባሾች ሆናችሁ እንደ ሸዋ እንደ አማራ ትልቅ ተራራ ቤት እንገነባለን። ወደ ታሪክ ከፍታችን እንመለሳለን። እናንተ ትለያላችሁ። ራምቦ ሬምቦ፣ ቀስተ ዳመና ቀስተ ዳመና ፈጣሪ ዓለምን እንዳያጠፋ የሰጠን ተስፋ ነው የገባልን ቃል ኪዳን። እናንተም የአማራ ትግል የሸዋ ትግል በአማራ ላይ የታወጀው ሞት እንዳይቀለበስ ከዳር ለማድረስ ለአማራ ህዝብ የተሰጣችሁ ተስፋዎች ናቸው። ይህን ትግል ዳር ያድርሳችሁ። የዚህ ታሪክ አማባሽ እናንተ ናቸው። ከእናንተ ውጭ ማንም አይመጣም። ወደፊት መድረክ ይኖራል፣ ሰፊ መድረክ። ዛሬ ስለናፈቃችሁ የወራት ስለሆነ አይናችሁን ሊያችሁ ብዬ ነው የመጣሁት።